ተናገርኩም ግን እኔ ለምን በቃ የምታደርገውን ነገር ታድርግ አይደለ? የኔ ስም ለምን ይጠራል? ከዛ ምን አለች፣ እሷ እኮ ሰካራም ነች፣ እሷ እኮ እንደዚህ ነች፣ ልጆቿን ረግማ ምን የሸጥ ሸጣ የበላች ነች አለች። ዝም አልኩ። ቤቴ ለምንድን ነው እንደዚህ የምታመኝ? እኛ ስደተኛ ነን ብዬ በቃ እዛ ጊዜ ተውኳት። በቃ ይሄን ይሄን ሲሰራ ባባ እግዚአብሔር ይስጠው። እኔ አንድ ቀን ልጆቿን መሬት የማረግ ይሄው አርሴማ ነው። እኔ ስለ ልጆች አልተናገርኩም። በቀደምም ተሰራሽ እራስሽ እንችለሽ ስሪ፣ እኔን አትወኪኝ፣ እኔን አትከል እንትን አትወኪኝ። በቃ አንድ ሰው መስራት ካለበት ንጹሕ ይዞ መራመድ ካለ ራሱ እንችሎ ነው። የመጀመሪያ ጊዜ ወረደ፣ አሁን ሁለተኛ ወር ነው አልወርድ። ታውቃለች ማለት ነው፣ ገባህ አይደለ? ይሄን ስላመንኩ ነው፣ ገባህ አይደል? ሁሉን ነገር የሰጠው ዩቱቤም ማለት ነው፣ ገባህ ከኋላ እኔ መናገር ካለብኝ እኮ ፍለፊት ነው የምናገረው፣ አደለ ፍለፊት ነው የምሳደ- ሰውን በኋላ ማማት ተሽ ብዬ የወሬ ነው ምናምን ብዬ ቁ እኔ ቴሌግራም ላይ ያለ ሁሉም ልጆቹ እንደዚህ ያደረጉ እኔ እንጃ እኔ ለእሷ ነው በውስጡ እንደዚህ ወጥቼ መሳደብ መናገር አቅቶኝ ነው። አልናገርም ለምን እኔ ይሄ የቶቦ ስትለኝ ይቀመጥ በፈለኩ ጊዜ እወስዳለሁ። ሌላ ውሸት ነገር መጨማመር እንደዚህ ነው ልጆችን ሽንቅት አርገ ስድቤ ወይሱማ ልክ እኮ ለምንድን ነው የሰው ወሬ ከሰማሽ የራስሽ ጉዳይ ስትይ አንቺ የራስሽ ጉዳይ ብዬ ነው ያልኩት። ገባ አይደለ? ሁሉን ነገር ማለት ነው። ለምን ያለ ስራዬ ስም አትስጭኝ። ተዋልደን አይደለሁ? ማንኛውም ሰው ተዋልደሽ አይደለም? ገባሽ? ተጎንሽ የሚቀመው ተዋልደሽ አይደለም? እኔም ተዋልጀ ተዛምጅ አይደለም ገባሽ። እኔን ሰው እንዲጠላኝ ሰው እንዲያረግ አታርጊ። እሺ ሙልጭ አርገሽ የሰደብሽ ሰካራም ጠጃም ነች። እኔ አኪም ቤት ወልጄ ይሄን አርግ ይሄን አርጊ ብት እኔ ሁሉ ሰው ቢለኝ አላተናገርኩሽም። ለምንድን ነው አላየሽኝ? እንዲህ አላልኩሽም። በቃ ልምጣማ አላልኩም።

ልጇን ሰድበሻል፣ አርሴማ አለች። ኦኬ ይኸው አርሴማ፣ እሺ አንዴ እዚህ ጋ ላቋርጣችሁና፣ ቆይ ቤቲ፣ በቪዲዮ እታ ልጄን ሰድባለች ምናምን ብለሽ አሁን እንትን እያልሽ ነበር። ምን ጋን የሰደበችሽ በምን ቪዲዮ ነው? አብርሽ አለ። ቪዲዮ በዋትሳፕ ልልክልሽ ብዬ እምቢ አለኝ። ረጅም ስለሆነ ማለት ነው። ሰው ልኮልኛል። እንዲሁም ሰው ያረኳት እኔ ነኝ። ልጆቿን ሸክፋት አሳድግ ልጆቿ አራብ ሊሞቱ በልጆቻ ታግኘው ከልጆቿ ታግኘው ያቋርጭሻለሁ አብርሽ አስቁምልኝ ቪዲዮም ይወጣል አሁን እኮ ቪዲዮ አለ ካለች ይወጣል ችግር የለውም ተደማመጡና ነው እንደዛ የሚሆነው እሺ ከልጆ አለ ብለሻለ አብርሽ ይኸውልህ አሁን እኔ እናንተ በውስጥ እናውራ ይባልና እኔ አቅም ስለሌለኝ እረዳኸኝ አይደለም ረዳውህና ነገረ ሰሪ መጥቶ ቤቲ እንደት እንደ አለች ቢል ወጥተ ወጥቼ ነው እንደዚህ አልወድም፣ አልወድም ተራ በተራ አ ወጣሽ፣ አሪፍ ወራ

ቪዲዮ አለ ረጅም ስለሆነ ቢነ ዋትሳፕ እልክልሻለሁ ብላኛለች። በማስረጃ እና በማስረጃ ብቻ ነው የሚሄደው። ገባሽ ቤቲ? ይኸውልሽ፣ ምን ታርግ ይመሰልሽ? አሁን አሁን ቪዲዮ አለ አደለ? ካሜራ ወይሱን አሰሚን በተወሰነ መልክ አልበላሽም፣ በልተሻል፣ በያ ጠይቂያት

አንቺ ኦኬ፣ ገነት የሰራሽው ቪዲዮ አለ። አንቺ እንደዚህ ልጇን ምናምን ብለሽ ላውጣ እያለች ተኝታ ጡዝ ብላ አሳክራ በልቧ ተኝታ አልጋ ላይ ጡዝ ብላ አሳክራ። አዎ፣ አለ አለ። በስመ አብ። እሺ አስቀምጫለሁ። አንቺ ብታስቀምጪው የምናስቀምጫለው። እሺ አንቺ እንደ እኔ ጥሩ ባረግኩ እወጋለሁ። ስታለቅስ እኮ አብርሽ እኮ አለ። ስታለቅስ እኔ አይደል እንባዋን ያበስኩላት። ሰውን ሰው ማነው ሰው የሚያደርገው? እሷ ናት። እንደ እኔን ሰው የምታደርገኝ ቤቲ። ልታሳየን ትችለሽ? አብርሽን ሰምቼ ነው ያስተካከልኩላት። እሺ አሰሚን፣ ወይ አሰሚን፣ ዝም ቆይ ለውስጥ ራሱ ልኬላለሁ አብርሽ እምቦክስ እዚህ አሰብኝ። አሁን ዳሁ ወር ምታወጠውን ብር ማለት ነው፣ የለም ብር የለኝም እያለች ስሜን እያጠፋኝ እንትን የምትለምነው ማለት ነው ከኔ ጋር ከተጣላሽ ቆይ ሚዩት አድርጌሻለሁ እናቴ። ቆይ አንዴ ቤትዬ ቪዲዮን አሰሚንና፣ እናንተ ደሞ እስከዛ ዋርኒንግ ላይ ስለሆንኩኝ አንዴ። ታብታብ ኮፒ ሊንክ አርጉ፣ ኮፒ ሊንክ አርጉ። ኮሜንቱ ዝጋው አብርሽ፣ ኮሜንቱ ዝጋው። ታብታብ ኮፒ ሊንክ እያደረጉ ይስሙ። እሱማ ግን አንድ ሁለት ደቂቃ ኮፒ ሊንክ ያርጉ። ባይዘው ይህን ጉዳይ ብዙ ቆይቷል እኮ የገነት ቻናል ማነው? የነብሬን ጉድ ጨረሽ። የነብሬን ጉዳይ ገኒ የምኑ በቻናልሽ ጉዳይ ላይ ያወራ ነው የትኛው? እነብሬ ምናምን ያልሽውን ቻናሌ ላይ እንደዚህ ምናምን የሆነ ነገሩ አሁን ተስተካክሎ አጀንዳ አደለም። የበላችው እቺ ልጅ አሁን አንቺ ቮይሱን ሀቢብቲ እንስማፈታያ እናስማማ። ሜቢ የቆየ ምናምን ቪዲዮ ነው ወይስ እንዴት ነው አሁን የሚመጣው? ማለት ገነትም ምለሽ አልመቼ ምን ያልተሳደብኩም ብለሽ፣ ይሄ የቆየ ሊሆን ይችላል ያሁን ሊሆን ይችላል። እሱን እናየዋለን። ቪዲዮ ረዥም ስለሆነ የኔ ፓርት ተሳደበችው ላይ ላወጣለሁ ነው። እሺ የሞካከርሽ? እሺ እሺ፣ ይ ስራ ላይ ሆኜ ነው አንዴ አልደወለችም። ከዚያ ወደ እ። ስለዚ እናንተ ደግሞ ታፕታፕ ኮፒ ሊንክ አድርጉ። ጆሯችሁን በደንብ ኮርኮር ኮርኮር ለመስማት እንዲመቻችሁ ማለት ነው። ኖሬ ሙደጅ ብቻ ጓጉል ስድብ እንዳይኖረው እንጂ። እና ገኒ እንዴት ነሽ? እስከዛ እስከሚወጣው ቪዲዮ እንዴት ነሽ? ኑሮ፣ ላይፍ ምናምን ሁሉ ነገር ሰላም ነው? እግዚአብሔር ይመስገን። ዩቱብ እየሰራች ነው ብዙ ሱኮሉ መጣ ነው ብዙም አይደለም። እኔ እኮ ጠፍቻለሁ እኮ በስመ አብ አንድ ወር ሊሆነኝ ነው አይደል ከለቀኩ፣ ራሴ አብ የሆነ ነገር ካልጣልኩበት አይቀርም እና በጣም እኮ ከባድ ነው ላይፍ እኮ ኢትዮጵያ አንቺ በኢየሱስም ነው የሚበልጠው። ልታወጣልን እኮ ነው ገንዬ እንዴ! ወይ መጣው። እግዚአብሔር ምስክሬ ነው። ምናሴ ይተሳሰራል። ተቃጥለሻል አይደል እናቴ ነህ አብርሽ። እኛ ምንድን ሰሞኑን በኢትዮጵያ ነው አድነው የሚባለው እራሱ እኮ በሉኳት ነው የወጣው አሁን እኮን የ የሷ ስድብ አይደለም የሚያናደኝ አብርሽ አንቺ ግማታም የትም እናገኝሻለን አንገትሽን እንቆርጣለን ጎግል ላይ ገብተሽ ያስተካከልሽ ይገልል ጉሮሯችን ዘጋሽ እያሉ እኮ እነዛ እየፎከሩብኝ ነው ያንጉላ ዛቻ ለነሱ መልስ ሰጥቼ እሷ ወታ ስትሰድበኝ ልጆችን ስትሳደብ እሳይ ብሎ በውስጥ ሌላ ትኩሳት ማለት ለነማን እኔ ስናደን ማውራት አልችልም እዚህ ጋር ምስክሬ ነው ፈጣሪ ከኔ ጋር እኮ የነማን ናቸው ያልሽው እየውልህ ደህንነት ልንመግብነው አንቺ ላይ እኔ በባለፈው፣ አንተ ራሱ አስተካክልላት ስትለኝ፣ አይ እኔ አዲስ አበባ አይደለሁም ክፍለ ሀገር ነኝ። እንደገና እሷ ደግሞ ያው አፉ አንተን ስለሆነ ፓራፏት ገብተዋል። ከዛ ሰውየው ራሱ ምናለኝ፣ ቤቲ ጎግል ላይ ገብተሽ ካስተካከልሽላት ከአንቺ ጋር እንጣላለን፣ አይዲ አድርጋ ነው እኔን የምትሰድበኝ ምናምን ምናምን ሲል፣ እኔ ገብቼ ሳይ እግዚአብሔርን፣ አብረሽ አታምንም የወጣበት ማለት ነው። ጎግል ቁጭ አድጎታል አቢሲኒያ እናት ባንክ ኦሮሚያ ባንክ ምናምን የሚላለው ውስጥ ማለት ነው ነውናለናብርታለችላት ለሰውዬው ላከችለት። ከዛ ቤት ጋ ነው ያለ ብላ ደግሞ አዋጅ አወጀች፣ ዩትዩብ ላይ ማለት ነው። ከዛ ከእሷ ጋር ነው ያለ ከዛ በማይታወቁ ቁጥር ደውሎ ስሚ የገኒኒቱ ገብተሽ አስተካክለች አላደለ ጠብቂ፣ ደሞ ለአረብ ሀገር ሴት ብሎ ሰደበኝ ማለት ነው። እኔ አንገት ሽንቆርጣለሁ አለኝ። ምስክሬ ማንነውልጅአብርሽ

ዝም ብሎ አፋ ነው እንጂ የምናገረው፣ ልቧ የዋህ ነው። ነገሮቹ ተደፋፍኖባት ልጆቹ ርቆባት፣ በቃ ብቻዋ ስትሆን የአንዳንዴ እኮ ግድግዳው ራሱ ይጮህብሻል። ታውቂያለሽ አይደለም? ኧረ በሀገር ቆይታ ብማ ሰራ እንደዚህ ስትል ማርያም፣ በጣም ከምታሳዝነኝ የንሳ የቆሎጠሪ እና እኔ አንቺ፣ አሁን የሚልሽ ይህንን ትተሽ ለእግዚአብሔር ትተሽ ልጆች አለሽ ጨርሰ እስከምትወልድ ወልዳ እስከምታበቃ ትረገም ይባላል። ካለችው ለራሷ ነው፣ ካላለች ደግሞ ለራሷ ነው። አንቺ ደግሞ እንደዚህ የሚልሽ በቃ አንዳንዴ እኮ መሬት እኮ ሁሉም ነገር ነው የምችለው እኔ ማ ያሳለፍኩ እነግራችሁ ብዙ ነገር አለ። ግን እውነት አብረሽን በጣም ነው የምወደው ወንድም አይነት እዚህ እያላችሁ ሁላችሁ። ግን እግዚአብሔር ስለኛ ብዙ አልተሰቀለለንም። ታዲያ ምን ነው ክርስቲያን የተባልች ይችላል። ልጆች ሰደቡሽ ምን ነው ስድቤ ይለጠፋል እስከ መገረብ አንገትሽ እስከ ምሰጥ እኮ ክርስትና ላይ መከተል ያለብሽና ይሄ ስብከት አይደለም፣ ግን እንደኔ ግን ማሪሽ ደዛ ኮ ነው። ባለቤቴ ምን እንዳለ ሰምተሽ አስተካክልላት ሲለኝ አልፈልግም ልጆችን ትሳደባለች እኔን ትሰድበኛለች ስል ከፈጣሪ ታገኘዋለሽ ታዲያ ምኑን ምኑን ክርስቲያን ሆንሽ ብሎ ሰደበኝ ባለቤቴ ማለት ነው። ትስደብሽ ከፈጣሪ ታገኘዋለሽ፣ ልጆችሽን የሚጠብቅ ፈጣሪ ነው ሲለኝ እሺ ብዬ አስተካከልኩ። የኔ ጥፋት ነው።

ስለዚ እኔም ቢሳደብ ቢሳደብ ሳደብ ክርስቲያን ሲሳደብ፣ ይሄ ወንድሜ ይች እናቴ ምን አጋጥሟት ከኋላዋ ያለ ችግር አታውቂም። ከፍቶት ሊሆን ይችላል። ልተንፍስ ፈልጋ ታ ነው። ስለዚህ እንደ ክርስቲያን እንደ ልጆች እናትሽ አያትሽ ብትሆንም ገንየ በቃ ከፍቷትም ሊሆን ይችላል። ኧረ እባክሽ እንድታስደመድ ብኝ ነው እንዴ? እኔ ያለሁት እኮ አስራ ሁለት ሰዓት ተጉዘሽ ነው የምደርሱ ከአዲስ አበባ ከአዲስ አበባ ተጉዘሽ አስራ ሁለት ሰዓት ነው የምደርሱ። አብርሽ ያውቃል የት እንዳለሁ ራሱ እኔ ካለሁት ህናት ከኒያ ጥግ ነው አይደለም። ቤቲ ቤቲ በነገራችን ላይ እውነት እንነጋገር ከተባለ ገነትን እኔ ከድሮ ነው ማቃት። ዩቲዩባንም ያኛውም ሳሸጠው በፊት ቲክቶከር ያኔ ታዋቂ እያለች ከዛ በኋላ የሰው ልጅ ይወድ ቃል ይነሳል ምናምን። ነገር ግን እኔ የዋህነቷን አምናለሁ። ሁሌም በሚዲያም፣ በዩትዩብ ላይ ብዙ ጊዜ ይናገራሉ። በቃ ውስጧ ባዶ የሆነ አንዳንድ ሰው ዝም ብሎ በቃ በአፉ ብቻ ዝም ብሎ የሚያወራ አላለ ከጭንቅላቱ ሳይሆን እንደዛ ነው የሆነችው። አንደኛ እኔ ታሳዝነኛለች እንደዚህ ከሰው ጋር የሚያገናኛት ነገር አንድ አለመማሯ ያው መጽሐፍ ማንበብ አለመቻሏ ዩትዩብ ላይ የግድ ከአጠገቧ ኮመንት የሚያነብላት ሰው ምናምን ያስፈልጋል። ይሄ ራሱ የራሱ የሆነ ተጽዕኖ አለው። ሚዲያን መጠቀም ትፈልጋለች ግን እንዳሰበችው ደግሞ ያንን ነገር ሚዲያ ደግሞ ማንበብ መጽሐፍ ያኔ ቢያንስ እንኳን ያስፈልገዋል። ከዛ አይነት ተጽዕኖ የኑሮውም ደግሞ አለ ኑሮ ደግሞ ኢትዮጵያን ታውቃላችሁ ከዛ አንጻር እኔ በጣም ነው የምታሳዝነኝ እውነት ለመናገር ለዛም ነው አንቺን እንድታስተካኪላት ምናምን ብዙ ጥረት አድርጊያለው ከሌሎችም ጋር ምናምን ቻናሏል ነገር ግን አሁን እቺ ልጅ እንደዚህ ብትሳደ ምናምን እኔንም እኮ ስንቴ ሰድባኛለች ምን ብላለች ግን ምንም ነገር አልላትም ለምን በቃ እንዲሁ ናት ይሄ ባህሪዋ ነው ህይወት ነው አስገደዳት። ልወጣ ስለሆነ እሰማችኋለሁ። እግዚአብሔር ይስጥልኝ። ያው ስናደድ ማውራት አልችልም። የዋህነቷ ምን ላይ እንደሆነ ታውቃለህ? ይቱብ ማለት ህይወት ነው እንግዲህ ለሰራበት ሰው መኪና ቤት ገዝተውበታል አይደል? አብርሽ ይቱባ ከኔ ጋር እያለ እኔ ብጥጥል አድርጋ ስትሰድበኝ እኔ ምን በቃ ምንም አላልኩም። ወደ አንተ ነው የመጣሁት እግዚአብሔርን ወደ አንተ ነው የመጣሁት። ለምን በቃ የዋህነቷ አይ እንግዲህ ሰው ይቱብ ካለ ሰው ጋር አሳምረህ ወይም ደግሞ እኔ ባጠፋም አይ ይቅርታ ምናምን እያልክ ደሞ እኔ ምንም ሳልል ወታ ስትሳደብ በሰው ሊከርድ ምናምን ዝም ብላ ይህ የዋህነቷ ያሳያል። ትላለ ዝም ብላ ነው የምትሳደበው እንደፈለገች። እኔ ትናንት ያወቀችኝ ልጅ ለምኪፍት አውራሪም አልሆነች፣ መኪና ውስጥ አስገብቶ ረድቷት ከመኪና ስትወርድ የሰደበች ሰው ናት። እኔ ችግር የለብኝም፣ ግን ልጆችን ያልወድ ልጆችን ሚነካ ሌላ ሰሜች ነበር ለማለት እናቴ ለማንኛውም ችግር የለውም። ያው የዋህነቷ እንዲሁም ስታያት ታስታውቃለች እኮ። ነገሩ ግን አሁን ምንድን ነው ከአንቺም ጋር ያገናኛት ምንድን ነው? ቅድም እንዳልኩት ነው መጽሐፍ ማንበብ አለመቻሏ አለመማሯም ነው እንጂ ከማንም ጋር ያገናኝም ነበር። ግን አሁን እ እንተላለፍና ከዚህ በኋላ በቃ እንደማትሰድብሽም እርግጠኛ ነኝ። ቻናሏን አንቺ በየዋህነት የምታስተካኪላት ከሆነ ታስተካኪላታለሽ፣ ካልሆነ ደግሞ ለሌላ አካል አሳልፈሽ ትሰጫለሽ። ቀስ የውልኝ ቦክስ ላይ እኮ አሁን ራሱ በአሁን ወር ይገባላታል ብር እናትኤ ከቅድም ጀምሮ ብሩ ላይ ትኩረት በጣም እያደረግሽ ነው። ጎምጅ ተሻለራምሽ በላት በጣም እኮ ነው መልካም ነገር ሰርተ ስትሰደብ በጣም የሚያናደው እንዴት ወስድ ፈልጌ ነው እኔ ቻላኗን፣ ችግር የለውም። ቤትዬ እኔ አንድ ነገር ልበልሽ ማምዬ፣ እኔም በእድሜዋ ስላለው ያው ከእድሜ ጋር የሚመጡ የተለያዩ ነገሮች አሉና፣ አንቺ ደግሞ ሳይሽ ወጣት ነሽ ውስጥ ገብቼ ሳይሽ ነገሮችን መጠነሽ ትችያለሽ፣ ማለፍ ትችያለሽ። ገብቶሻል አዎ ረዳሻለው። ልጆቻችንን ማንም ሰው ላፊ ሊናገር አይደለም፣ በአይን ቁራኛ በመጥፎን እንኳን ሳያቸው አንወድም። ይሄ የታወቀ ነው። ግን ምንድን ነው፣ ምን አይነት ሰዎችን ነው እንደዚህ አይነት ነገር ሲያደርጉ የምንቃወመው ወይም ደግሞ ልንጣላ ምንችለው እንላለን። እቺ ልጅ ታውቂያለሽ፣ በህይወቷ ብዙ የተጎዳች ብዙ ያሳለፈች ሁሉንም ስትረግጥ ስትሰድብ የኖረች ናት። እና እንደውም እኔ የተረጋጋች ነው የሚመስል እኔ ብዙም ፎሎዬም አይደለችም? አደለችም ግን አንዳንድ የቪዲዮቿ ነው ያለው። አብርሽን ራሱ ከዚህ በፊት በጣም ስትረግጠው ነበርና ወዳ አይደለም። ገብቶሻል፣ ወዳ አይደለም። እሷ ስላለች ልጆችሽ ላይም የተሰደበው ስድብ ይለጠፋል ማለት አይደለም። አንቺ መልካም ሴት ነሽ፣ ጥሩ ነገር ሰርተሽላታል፣ እንድታድግ አድርገሻታል። አሁንም ከሰው ሳይሆን ከፈጣሪ ነው የሚገኙ። ስለዚህ አንቺ ከፈጣሪ ነው መልሱ። ተያት፣ እንደዚህ አይነት ነገር። ወጣት ነሽ፣ ጠንዘሽ ለፊት እኛ እኮ ካልተላለፍን በየቀኑ በየሰዓቱ የተለያዩ ነገሮች ይመጣሉ፣ ያጋጩናል። ግን ምንድን ነው እድሜያችንን ለማራዘም ነገሮችን ማለፍ አለብን። ከሰዎች ጋር ለመኖር ነገሮችን ማለፍ አለብን። ስለዚህ ፕሊዝ፣ እንደ በእመቤት ይዤሻለሁ፣ እለፊ። ይህን ነገር የጀመርሽውን ነገር ደግሞ ቀጥይበት፣ ቀጥይበት። ለምን ከበልጆች ነው ነገር ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው